ወይዬ እንዴት ነህ አለው። ወንድምዓለም፣ እንዴት ነው አንተ? ቀኝ እጃችን ተቆረጠ ወንድምዓለም። አይዟችሁ፣ አይዟችሁ። እንግዲህ ምንም ማድረግ አይቻልም። አይዟችሁ፣ አይዟችሁ። ማልዳ ነግሬው ነበር፣ ማልዳ ነግሬው ነበር፣ ማልዳ ነግሬው። አይዞህ፣ አሁን መጥናናት ነው፣ መጥናናት ነው። በቃ አሁን መጥናናት ነው፣ ያለውን ሰራዊት መሰብሰብ ነው። እኔ ልንገራችሁ ማልዳም ነግሬዋለሁ ምንም ዝም ብለህ ሚዲያውን አስተላልፍልኝ እኔ ልታይ ነኝ ዛሬ የትም ነው የማገባው እያለ እባክህን ተተኳሽ ላይኖራችሁ ይችላል ለእነሱም የሆነ አላጣም ምናምን እያለ ነው ጥሶኝ የገባ ማልዳ እኮ አይሆንም ነው ያልኩ የአንተ ስልክ እምቢ ብሎኝ የአንተ ስልክ እምቢ አለኝ የእያሱ ስልክ እምቢ አለኝ ሀብታሙ ሩቅ ነኝ ሩቅ ነኝ ባለበት ይቆም እምቢ አለ እየሮጠ ነበር እያነፈነፈ የመጣው

በአንድ ሰው እጅ ያለ ጦር እኮ ነው ታውቀ፣ ልክ እንደ አንተ ባትኖር ምን እንደሚሆን ሰው እስኪ ይበሱ ቀጠና ምን እንደሚሆን እስኪበዛ፣ ልክ ሰው አሁን እንዴት ነው አዲሱ አዲሱ እንዴት ነው አዲሱስ እንዴት ነው? ምን ነው ገና ተበታትነን እናያለን እኛ ራሱ ውስጥ ዳን ይወጣል። አሁን ወጣችኋል አይደል ሁላችሁ? አዎ የተወሰነ ወጣ ል እየጨለመ ነው እንግዲህ፣ ብዙ የተያየን አይደል። እሱሳና ሀብታሞም ላይ ነው ያሉ አሁን እነሱ ሌላ ትንሽ ወጣ ያለ እነሱ ወጣ ያለ ወይታ ነው ያሉት። ያው እነሱንም ጭምር እያሳደዷቸው ነው ነበር። በአንድ በኩል ግን ጦርነት እኮ አልቆ እኮ በቃ የሆነ ሀገር ደርሰው እኮ ነው። በቃ ለሱ የተተኮሰች ጥይት እንደው ምን አይነት ድግምት እንደሆነ ግራ ነው የሚገቡት። ያው ቀኑ ስለማያልፋት እኮ ቀኑ ስለማያልፋት እኮ ነው ያስጠጋልን። ቀኑ ስለማያልፋት እኮ ትጥቅስ ደህና ነው። ያራሌ ድንበቃ እሱ ብቻ ነው የሞተ። ወንድም ቆሰለ ሞተ በቃ። በቀደም እየለመን ነው እባክህ ተዋ ትግባ፣ እባክህ ተዋ ትግባ። ሰው የለም። አሁን ማነው ያለ? የእሱ ምክትል ማነው? አዲሱ እንዴት ነው እንደሆነ? አጥር ነው እሱ፣ አጥር ነው እሱ ማን ነው እሱ? እንትና እንትን እነሱ እንትና የመጣው እነሱ የመጣው ማን ነው?